ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በአዲስ አበባ ሀገረ ስብከት እየተገነባ የሚገኘውን ሁለገብ የአገልግሎት መስጫ ሕንጻ ጎበኙ። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በአዲስ አበባ ሀገረ ስብከት ሐዋርያዊና ልማታዊ ማስተባበሪያ ጽሕፈት ቤት አማካኝነት እየተገነባ የሚገኘውን ሁለገብ የአገልግሎት መስጫ ሕንጻ አሁን ያለበትን የግንባታ ሂደት ተዘዋውረው ጎብኝተዋል። በዚህ መርሃ ግብር ንግግር ያደረጉት የአዲስ አበባ ሀገረ ስብከት እንደራሴ ክቡር አባ ተስፋዬ ወልደ ማርያም ሐዋርያዊ ጽሕፈት ቤቱ ራሱን ለመቻል ለሚያደርገው ጥረት አንዱ ማሳያ የዚህ ህንፃ መገንባት መሆኑን ገልጸዋል። የግንባታ ሂደቱ በተፈለገው ፍጥነት እንዳይጓዝ መጠነኛ እክሎች ቢገጥሙትም አሁን ላይ በተገኘ የባንክ ብድር ቀጣይ ስራዎችን ለማከናወን የሚያስችል ሁኔታ መፈጠሩን ተናግረዋል። ብዙ ጥረት እየተደረገ ባለበት ሁኔታ ስራው በተፈለገ ፍጥነት እንዳይካሄድ መጠነኛ እክሎች ገጥመውት ነበር። አሁን በተገኘው የተለቀቀው የባንክ ብድር ቀጣዩ ስራ ለመጀመር የሚያስችል ሁኔታ ላይነን ያለ ነው ሁሌም እንደተለመደው የብፁ አባታችን ድጋፍና ቡራኬ እንደማይለየን ተስፋ እናደርጋለን። ብፁ ካርዲናል አቡነ ብርሃነ ኢየሱስ የህንፃውን የግንባታ ሂደት ተዘዋውረው በመመልከታቸው የተሰማቸውን ደስታ በመግለጽ ግንባታው ተጠናቆ አገልግሎት ላይ እንዲውል ሁሉም ሰው በጸሎት እንዲያገዝ ጥሪያቸውን አቅርበዋል። ደስ ብሎኛል ይህንን ሰፊ ቦታ በማየቴ እና ወደፊትም ደግሞ ይሄም አልቆ ቅድም አቶ አማን እንዳለው በደንብ እግዚአብሔርን አመስግነን የምንመርቅበትን ጊዜ ለማየት ሁላችሁም በጸሎት እንድትተጉ ለማሳሰብ ነው ዛሬ የመጣሁት። በርካታ አስቸጋሪ ጊዜያትን አልፈን ዛሬ እዚህ ደረጃ ደርሰናል ያሉት የአዲስ አበባ ሀገረ ስብከት ጽሕፈት ቤት የልማት ዘርፍ ኃላፊ አቶ አማን ደግፍ፣ ይህ ሕንጻ ግንባታው ተጠናቆ አገልግሎት መስጠት እንዲችል ሁላችንም በጸሎት መጠንከር አለብን ብለዋል። እንግዲህ ዛሬ የተሰበሰብንበት ዋናው ዓላማ በአንድ በኩል እግዚአብሔርን ለማመስገን ነው። ብዙ ፈተና፣ ውጣ ውረድ ቢኖርም ብዙ አስቸጋሪ ጊዜያትን ብናልፍም ያንን ሁሉ አልፈን ደግሞ እዚህ ደርሰናልና ለእግዚአብሔር ክብር ምስጋና ለመስጠት ነው እዚህ የተሰበሰብነው። ያለ እሱ ምሪት እሱ ባይመራን ባይደግፈን እዚህ መድረስ አንችልም ነበር። በጣም ከባድ ጊዜዎችና ያሳለፍነውና ስለ ሁሉም ነገር እንግዲህ እግዚአብሔር ስም የተመሰገነ ይሁን። ሌላው እንግዲህ አሁን እዚህ ደርሷል። ቀጣዩ ደግሞ የመጨረሻው ደረጃ ደርሶ ደግሞ ሁላችንም ለታፈለገው ዓላማ ይሄ ህንፃ አገልግሎት መስጠት እንዲችል ደግሞ አሁንም እግዚአብሔርን እንለምናለን። በዛሬው ቀን እንጸልያለን። በብፁዕ አባታችን አማካኝነት ይመሩናል፣ ይባርኩናል። ለእግዚአብሔር ደግሞ ምስጋናና ጸሎታችን እናቀርባለን እና አሁን ከዚህ በፊት የነበሩት እንቅፋቶች ሁሉ ተወግደው አሁን በኋላ ቀና ሆኖ ይህ ህንፃ አገልግሎት መስጠት እንዲችል እንግዲህ እግዚአብሔርን እንለምናለን። ያው እናንተም እስካሁን እንደምታደርጉት ሁላችሁም እናውቃለን፣ በጸሎት በምን ብዙ የተጋችሁ እንዳላችሁ እናውቃለን። ካሁን በኋላም ደግሞ የበለጠ እንድተጉ ነው ዋና ዓላማው ይሄ ነው። የዚህ ህንፃ መገንባት ዋነኛ ዓላማ ለሀገረ ስብከቱ የገቢ ምንጭ እንዲሆንና ሐዋርያዊና ማህበራዊ ስራዎች በዚህ ህንፃ ላይ አገልግሎት እንዲሰጡ በማቀድ እንደሆነ ገልጸዋል። መጀመሪያ ህንፃው ሲታቀድ በአንድ በኩል ለሀገረ ስብከቱ የገቢ ገቢ ለማስገኘት ነው፣ አንዱ አላማው። በሌላ በኩል ደግሞ ለሀገረ ስብከቱ ሐዋርያዊና ማህበራዊ ስራዎች እዚህም በዚሁም ህንፃ ላይ አገልግሎት መስጠት የሚቻልበት ነገር ታቅዶ ነው። ለዚህ ነው ሁለገብ የተባለው እና በጉብኝት መርሃ ግብሩ ላይ ብፁዕ ካርዲናል አቡነ ብርሃነኢየሱስን ጨምሮ ካህናት የህንፃ ግንባታው ተቋራጭና አማካሪዎች እንዲሁም የጽህፈት ቤቱ ሰራተኞች ተገኝተዋል።